ሰላም የቻናል ቤተሰቦች እንዴት ናችሁ? ዳና ናችሁ? ሀይ ሰላም። ዛሬ ተከስቻለሁ። ዛሬ የመጣሁት ደግሞ በተንኮል ነው፣ በፕራንክ ነው የመጣሁት። ፕራንክ ማደርጋቸው ቤት የሌሉት ሰዎች በስልክ ነው እንግዲህ። በጣም ነው የፈራሁት። ልደውልላቸው እንትን ብዬ ራሱ ስልካችሁን ናጦች። በጣም ነው የፈራሁት። ያስፈራል። ምን እንደምል አላውቅም። እስኪ እስከ መጨረሻው አብራችሁን ሁኑ። ቪዲዮውን ላይክ በማድረግ ጀምሩ፣ ሰብስክራይብም አድርጉ። ለማንኛውም እስኪ ከጓደኛ ነው የምጀምረው። መጀመሪያ አብሮ አደግ ጓደኛዬ ምን እንደምትል እንግዲህ ጌታ ነው የሚያውቀው እ ሙሉዬ ሰላም ነው። እንዴት ነሽ? ተኝተሽ ነው እንዴ? የተባረከ ይሁን። ደህና ነሽ? አለሁልሽ ሙሉዬ ስሚ፣ ወደ ውጭ ወጥቼ ነበር እቃ ልገዛ ብዬ አራንቺ እቃ ገዝሽ ነበር ካርጎ ለማድረግ አንዳንድ የቀረኝ እቃ ብዬ ታያስኩ ተፍትሽ ነው አሁን ይዘውኝ አሁን እየለመንኳቸው ነበር ስድስት ሽብር ክፈይ ያሉኝ። እኔማ ሁሌም ለህር ነው ብዬ ትቼው ነው እሄዳለሁ ብዬ ነበረ ደግሞ እሱ ቤት ያቆዩኝ እንደሆነሳ እንኳን ስድስት ሽብር እኔ ምንም ይለኝ ሶስት ሽብር ሀፖርሳ ያለችኝ እነሱ ጋር እነሱ ጋር ዳዊት እና እኔ ብቻ ነን ውስጥ ገብቻለሁ። ስድስት ሺህ ብር ከፍለሽ እኔ ብሬለኝማ ቤት ደግሞ ሁሉም ተኝተዋል። ማንም አያነሳም። ሰው እንትን ብታይ ይሻላል። እስር ቤት ሦስት ወር አራት ወር የቆየሁኝ እንደው ያሳፍሩ እንደሆነ ነው እንጂ አረ ከባድ ነው። ብታይ አሁን ስንት ወራቸው? አራት ወራ አምስት ወራ እኔ የማይበረሩ ወይ አዲው እንደ ዝም እዛው ተቀመጫለሁ። አስገብተው በዚህ ሰዓት መቼ ይዙኛል ብዬ አስብኩ ቆጠሮ ምናምን ቀጠሮ ነው እንጂ እሱ አሻራ ሰላ ላይ አሰጠሁኝ። ይሻይሉ ሱቁ ቦታ ነው የሚያነሳ። የለም፣ እስከዛ ድረስ የሚያበድር ሰው ፈልጊ አሁን ተዋጭ። አዎ፣ መውጣት ነው የምፈልገው ሰው እየፈለኩኝ። ሶስት ሺ አለኝ። ሶስት ሺ ነው የምፈልገው እጅሽ ላይ ብራለ በቃ ሉጣ እና ሲታው ዳዊቴ አሽ ችግር የለውም። በቃ ሙሉ እንግዳውስ አዙር ደውልሻለሁ ሲል ጠይቃቸው እና ለማንኛውም ሙሉ እያወቄሽ ነው ፕራንክ ላረካ አንቺ ጀመርኩሽ ሰታዋሪ ብቻ ገራገምት ድ የኔ ውድ ጓደኛ መሰግናለሁ። ስድስት ሺህ ብር ነው የፈለግኩት እንዳለ፣ ስድስት ሺህ ብር ፍራንኩ እንደቀጠረ ነው፣ ጓደኛዬ ጋ አውርቼ ጨርሻለሁኝ። ደግሞ እሷ መስመሩ አሁን የምደውልባት እንኳን መስመሩ አይሰራም፣ በሚሴንጀር ነው። ካነሳች ልሞክርላት። ደህና ነሽ ውዴ? ደህና ነሽ? ደህና ነኝ። ሰማ አድርገሽ ነው የሚናፈፈው። ሰላም አለኩም ላውዲ ጨምርልኝ። እንዴ ነሽ? እንዴ ነው ቤቱ? እንዴ ናችሁ? እና አቢ እና ሚጣ እንዴ ናቸው? ደህና ናቸው። ወደ ውጭ ወጥቼ ነበር ተያዝኩ። ወደ ውጭ ወጥቼ ነበር ተያዝኩኝ። ቤት ማንም ስልክ አያነሳም

አልቀሽና አልቀሽና ለዘነልሽ ቆይቻለሁ እኮ ብር ጠይቀው አሁን ቆይቻለሁ። ከተያዝኩኝ አልቀሽ፣ አልቀሽ አቁቶልኝ እባክሽ፣ አሁን እስር ቤት ምን አልባይ ብዙ ሰዓት ከሚያስሩ ብዬ ብር ብር ጠይቀውኝ ነበር። ስድስት ሺህ ብለው ነበር፣ አራት አርገውልኛ። ሁለት ሺህ እጄ ላይ አለኝ። እሺ፣ ስልክ የቤቱ ሰው አነሱ

ያሆኑ ፕራንክ አልተሳካም። ለምን እንደ አላቅም ፕራንክ ሰርች አላቅም፣ ግን ሳጠርጠራኛለች። በጣም ነው የሳቀችብኝ ጋር አልተሳካልኝ። አሁን ደግሞ የእኔ እህት ጋር ደውላለሁኝ። እሱን እንኳን ጫውትባታለሁን። ጠብቁ። ካነሳች ማለት አይታወቅም፣ ችምልናቃብኝ ትችላለች ሄሎ፣ ሰላም ነው። ትዕግስት፣ እንዴት ነሽ? ደህና ነኝ። ደህና ነሽ? ስራ እንዴት ነው? ስሚ፣ ዳዊት ጋር ተያያዝን፣ በውጭ ወጣን

ዙራን ዶር በኋላ መሄድ አይቀርም፣ እሱ ነው በቃ። እንግዲህ አይዞሽ፣ እንግዲህ መበርታት ነው። እኔ ምስር ቤቱን አልፈለኩትም። መረ ምን አለሽ? ለማንኛውም አውቄሽ ነው

ለማንኛውም ፕራንክ ነው። ተሳክቶልኛል። እደውልሻለሁ ብያስ ግን ምንትኝ ነበር። ሁሌም ልህር ስለሆነ በቃ ደውልሻለሁ። አሁን ደግሞ ሌላ ሰው ጋር ነው የሚደውለው። እቺ እንኳን ትናንት አብራኝ ስለነበረ የምታምነኝ አይመስለኝም። ብቻ አታነሳም፣ ሌላ ሰው ጋር እሞክራለሁ። ለማንኛውም ሌሎቹ አያነሱም። የዛሬው ቪዲዮ ይሄንን ቁጥር ነው የደወለችው። ሰዓት መስለኛለች። አታነሳም ትቻት ነበረ ነበር። ሄላ አማን ነው ብርታይት፣ ደህና ነሽ አለሁልሽ። አታነሽም

ማርያምን አንድ ወር አይደለ? የቀረኝ ላንድ ወር አራት ሺህ ከፍዬ ደግሞ መልሼ ቲኬት ማድሬ እሺ፣ ይኸው አይደል? እኔ ግን እንድወጥቼ ስልክ ጥፊያቸው አሁን መኪናቸው ውስጥ ታሸግ አሁን ነው ምናምን መያዜን ለምኛቸው። እስካሁን ድረስ እምቢ ብለዋል። አንድ ሺህ ብር ምናምን እንኳን ለእህል ነው ብዬሽ እኮ ወረቀቱን አሳየቻቸው። በአንድ ሺህ ብር ቢለቁኝ ስልኬን፣ ሰጡኝ የቤት ሰው ሁሉ ሞክሪያ ሲሉ ወደ አንቺ ደወሉ። ለምን ዋሸሽ አለ። ምን የሚዋሽበት ነገር አለ? ዳዊት ራሱ ደግሞ ምንም ያለ አሲር ምናምን ብቻ ነበር ገዝተን የወጣ ነው እንደውሩ ታይት በጣም ነው ብታይ እንደውሩ ሄይ! እንዴት ነኝ? ጎበዝ ነኝ ትወና። ለማንኛውም እንግዲህ ብር ማ የሌላችሁም ብር አበድሩኝማ፣ እንዳላችሁ ብር ብር የሌላችሁ ሆናችሁ ዝም ብዬ ትዕግስትንም አርሙ። ቪዲዮ እንታይዋለሽ። እንዴት ነው? ተሳክቶልኛል። ደንግጠሻን ከላም ደንግጠሻ፣ ደውዬ በቃ እንግዲህ በቪዲዮው ሰራ አደርግልሻለሁ። ላስተካክሉና አማ ዋታ ነሳሊ ብላ ነው። አንዴ ልሞክር እላለሁ። አንድ ዋታነሳ ብላ የነበረችው በራሷ አዙራ ደውላለች። እስኪ ደግሞ አንድ ዋታ ነሳ ያለችውን አንዴ ልሞክር፣ እና የመጨረሻ ይሆናል። ግን እዘጋለሁ ማለት ነው። እቺንም በትንሽ ልወን ተሳክቶልኛል። እዚህ ስለነበረች ነበረች ተጠራጠረኛ ዴቪ የነበር ግን አልጠረጠረችኝም። በተወሰነ ልታስምለኝ ስትል ነው ያመንኩላት እንጂ ምንም አታውቅም ነበር። ሄሎ አለ ወይዬ ከዶ እንዴት ነሽ። ደህና ነሽ ውዴ፣ አልሀምድሊላሂ ጋችሁ ደህና ነኝ አንቺዬ። ዛሬ እነ ኑራ ጋር ተደዋውለሻል? አትደዋወልኩም ወይ ቴዲያ ነው ከራንዴ። የእኔ ጧት ወጥቼ በቢገባው ይዘውኝ ውለው አሁን ገና ስልኬን እየሰጡኝ አሁን ተይዘሽ ነው። ጠዋት የተያያዝኩት ስልኬን ቀምቶኝ፣ ናሁነ እየሰጡኝ። አሁን ከቤት ሰው አያነሱም፣ ይዘው አሁን አለቀቁሽም። ጠዋት ነው የተያያዝኩት፣ ወዲያው ስልኬን ቀሙኝ። እስካሁን ድረስ የት እንዳሉ አያውቁም። አሁን በብር ምናምን ሲሉኝሽ ስልኬን ስጡኝ ብዬሽ ያው መያዜን እንኳን እንገራቸው ብዬ ነበር። አላነሱም። ያር እሺ፣ ቆይዛ እኔ አሁን አራት ሺህ ክፍለሽ ውጭ አሉ ነው ልውጣ አይሆንም አሉ ሁለት ሺህ አድርጉልኝ ብያቸው እያወሩ ነበር። ሁለት ሺህ ሺህ አብሉት ለአንድ ላንድ ወር ነው ወይ ዝም ብዬ ብቻ ምንም ነገር አልገዛራ ብስ ሊሞት ነው።

የዛሬው ምን በይ እንዳለኝ አላቅም። የቤቱ ፕራንክ እያረኩት እየዣቸዋለሁ። ታዲያ ምን አለሽ ተሳክቶልኛን? ጀምር ያለሁ ገና ጫወትባቸዋለሁ። እሺ፣ የዛሬው ፕራንኬ በከፊልም ቢሆን ተሳክቶልኛን ይመስለኛል። ያው መጀመሪያ ጊዜ ስለሆነ ለስ ኖሪ ምናምን ሲሉ ይነቁብኛል፣ እስቃለሁ። ለዛ ነው ላይክ በማድረግ ጀምሩ።